እያስተዳደረ ያለው ኦሮሞ አይደለም። ብልጽግናን እያስተዳደረ ያለው የኦሮሞ ህዝብ አይደለም። የብልጽግና ተወካዮች ጌታቸው አሰፋ ትላንትና በረሃ ውስጥ ሲዋጋ የነበረ ሰውዬ የውሀት አባል የነበረ ወይም የውሀት የበላይ ባለስልጣን የነበረ ዛሬ ከአብይ አህመድ ጋር ሆኖ ቤተመንግስት ነው ያለው። ሁለተኛ ነገር አማራምን ይባላል። ሶስተኛ ነገር የኦሮሞ ባለስልጣኖች የሱማሌ ሀገሪቷን የሚመራው እንደ ብልጽግና ከላይ የሆነው ተወላጁ የአማራና ምን ነው? እናቱን እረሳችሁ። እናቴ እኮ አማራ ናት ብሏል እኮ አብያለች። ሚስት እኮ አማራ ናት፣ ልጆቹ አማራዎች ናቸው። ያ ግን አንድ ጥፋት በጠፋ ቁጥር ወጣቶች የሆነ ነገር ብለው እሬታ ባቀረቡ ቁጥር የኦሮሞ ህዝብ ነው የሚጠየቅ። የኦሮሞ ህዝብ የኦሮሞ ህዝብ ማለት ነው በነገራችን ላይ እዚህ ቤት ውስጥ ራሱ እኔ ምን ሊያደርጉት እንደሆነ አላቅም። ምን ሊሆኑ እንደሆነ አላቅም። ያ ለስሙ ከጠበቃም ጠበቃ ናቸው። በአሜሪካ ነው እንደዚህ አይነት ነገር ሲታወጅባችሁ አንድ ፈራኦን እንኳን መብት ተነክሷል ብሎ እንደ ግለሰብ ቀጥ ለጥ ያደረገ ሰው ነው። ጉቶን ማለት ነው። እንደ ኦሮሞ ግን እንደ ኦሮሞ ግን የኦሮሞ ህዝብ መብት ሲገፈፍ ቁጭ ብላችሁ ታዳምጣላችሁ ቁጭ ከዛ ደግሞ ነገ እዛው ቤት ውስጥ ገብታችሁ እዛው ቤት ውስጥ ገብታችሁ ማለት ነው ነገ ደግሞ እዛው ቤት ውስጥ ገብታችሁ ከእሱ ጋር ትሆናላችሁ። ሐሞት የሚባል ነገር መቼስ አልፈጠረብንም። ይሄ ጆነሳይ ብሎ አንደኛ ቢሆንልን እንኳን እኔ አሁን በሆንልን እና እንደው በሆነ ምን አለ አስር ፐርሰንቱ እንኳን ተመችቷት እንደው ዘጠና ፐርሰንቱ በጠበቀ ብዬ ነው ምላ ምንም የያገኘነው ነገር የለም። ምንም ነገር ትናንትና ኢህአዴግ የሚባለው ሲመጣ የአዲስ አበባን አስፋልትና የአዲስ አበባ ሃይዌይ ሲሰራ አይነበረም። ዛሬም ሲመጣ ይሄኛው የአዲስ አበባን አስፋልትና የአዲስ አበባን ፎክስ እየሰራ ነው ያለው ለኦሮሞ ህዝብ ልፍ ብሎ አዲስ አበባ ውስጥ የትኛው ኦሮሞ ኖሮ ነው ለኦሮሞ ህዝብ ልፍ ብሎ ውሃ አልሰጠንም። ማብያ ውሃ የአዋሳ ህዝብ እንደተጠቀሙ በሰላሳ እና በአርባ ዓመት ውስጥ አዋሳ የምትባለው ሀገር ምን እንደነበረች በመልካሙ ተበጀ፣ በመልካሙ ምንም ምስክር ያስፈልግ፣ የመልካሙ ተበጀ ሙዚቃ አይታችሁ አዋሳ ማለት ሜዳ ነበረች። ሜዳ የአዋሳ የተጠቀመውን ያህል አንድ አዳማ አልተጠቀመ። አዳማ ከድሮም ጀምሮ ያለ ሀገር ነው። ምንም ድሮም የነበሩ ናት። ሶደሬም የነበረ ነው። ሌላውም የነበረው ምናልባት ትናንትና ኢህዲግ የሰራው ይሄ ኮንዶሚኒየም ቤት የሚመስል አፓርትመንት አለ። ከሪዞርት አካባቢ ጋር ምንድነው ህዝቡ የተጠቀመ ስ ጋር ምንድነው የኦሮሞ ህዝብ የተጠቀመ ምን ሊጠቀምስ ይችላል? ባዶ ሀገር ነው የተረከሙ። ገና ይህንን ህዝብ ቢልድ አርጎ ሀገርን መጠበቅ ውትድርናው ላይ መከላከያው ላይ ገና ብዙ ፕሮሰስ አለው የህዝብ ዳይሬክት ገባ እንኳን ውትድርና እንኳን ገባ ቢባል ወጣቱ ቄሮ የሚባለው ሁ የገባው ገና እሱንም እያለቀ ነው። ግማሹ ትግራይ ላይ ሄዶ አልቋል። ግማሹ ጎጃም ላይ ሄዶ እያለቀ ነው ልጁ። እኛ ከዚህ መንግስት የተጠቀምነው ነገር እኔ አለበትሉም የለም ነው ምለው ከልብ ብነስርት አንደኛ፣ ትላንትና አምስት ሺህ ኦሮሞ ልጅ አለቀብን ብለን ዛሬ በአምስት ሚሊዮን የሚቆጠር ወጣት እያለቀበን ነው። ምንም ጥያቄ ነው። ምክንያቱም ኦሮሞ ነ ኦሮሚያን መጠበቅ አለብን። የኦሮሚያ ፖሊስ ትሆናል። በዚህ በኩል ከገዛ ወንድሙ ከሆነ ጋር ይፋጃል፣ በዚህ በኩል ከሱማሌ ጋር ይፋጃል፣ በዚህ በኩል ከምናምን ጋር ይፋጃል። ፖለቲካ ጀመርሽ ትለኛለች። ለምንድን ነው ፖለቲካ መጀመሪያ? ይሄ ፖለቲካ አይደለም፣ መብቴን ነው የምናገር። ምክንያቱም ነገ የምገደለው ነገ በጆነሳይድ መፈረጃው ነ ነገ ህዝብ የሚያልቀው እኔው እኔው ከዛው መሀል ስለወጣው እኔው ላይ ነው። ከገባችሁ እኛን እያሽ ሆነ መሆናቸው እኩል ስትዘርፉ እኩል ስትበድሉ እኩል ለመብት ስትቆሙ እኩል ለዚህ ህዝብ ደግሞ አንድ በዚህ ሰዓት ስትፈልግ እለቅ እንጂ ማንም ወጥቶ የሚናገር እኔ ነገ የዚሁ ህዝብ አካል ነ ሟቸ እድሜ ካለን ወይ በዚህ በሚደረግብን ድርጊት ላይ ልሞት እችላለሁ። ከሌለን ደግሞ ልንኖር እንችላለን። ይሄ ለእነዚህ ግን ህግ አይሰራ፣ ውጭ መታችሁ መክሰስ አትችሉ። ህዝብን ለጆነሳይድ የሚያዘጋጁ አብራችሁ ለምትፈጽሙት አብራችሁ ለምን ለምታደርጉ ለምታስፈጽሙት ጉዳይ በሙሉ ለምንድነው የኦሮሞ ህዝብ ተጠያቂ የሚሆኑ? ወይ ካልሆነ የኦሮሞ ምድር ላይ ስለሆናችሁ አንሱና ባህር ዳር ግቡሉን ቤተ መንግስቱንም ከቻላችሁ። ከዛ ስትሆነ ደግሞ የአማራ ህዝብ እስኪ እንትን ይበል። እኔ የዚህን ያህል ነው። ራሱ ምንድነ ለምንድነው የምንጠየቅ? ለምንድነው ለተነሳውለት ለትንሹም ለቁጭ ምናለው ነገር ምንጠየቅ ከመጀመሪያ ነው ጀምሮ ግን ታስታውሳላችሁ ከዚህ መንግስት ጋር ትንቅንቅ የያዘ እኮ ጆዋር መሀመድ መሮ የሚባሉ ናቸው። እንግዲህ አሁን ካለው መንግስት ጋር ኖ ብለው ያሉት መጀመሪያ ሀገርን ለመበጥበጥና ሀገርን ለማለት ደግሞ አንድ እንጅና ጓንት በሆናችሁ የነበራችሁ እናንተ የምንክልል ሰዎች እንደሆናችሁ ታውቃላችሁ። አንተ ፓስተር፣ አንተ ተነሳ፣ አንተ ቄስ ተነስ፣ ጨብጥ እያላችሁ ሆይ ሆይ ሆይ ብላችሁ ሳት ውስጥ ቀጣችሁ፣ ያ እናንተ ገሸሽ ብላችሁ ጭራሽ ራሳችሁን ማስታጥቃችሁ፣ ዛሬ ደግሞ የአማራ ህዝብ ጥያቄ አለበት ብላችሁ የተነሳችሁ እናንተ ናችሁ። ትናንትና ግን ጥያቄ አልነበርባችሁ። ዛሬ ደግሞ ሶሻል ሚዲያ ላይ ቁጭ ብላችሁ እያንዳንዳችሁ በሙሉ ጤንነት በሙሉ ኮንፊደንስ በቁም ያለን ህዝብ መወንጀል በቁም አንደኛ ቢዘርፍ ራሱ ህዝቡ ቢዘርፍ፣ ከመቀሌ አይደለም ሚዘርፈው፣ ከአማራ ክልል አይደለም ሚዘርፈው። ቢዘርፍም ከራሱ ቡና ላይ ነው፣ ከራሱ ወርቅ ላይ ነው፣ ከራሱ ህዝብ ላይ ነው። እናንተ ልችን የምታክል ነገር የሚያስጠይቅ እናንተ ልችን የሚያክል ነገር የሚጎዳ እንኳን ለእናንተ አይደለም። የኦሮሞ ሀብት ድፍን አፍሪካን የሚያስተዳድር ሀብት ነው። ሀብት ይዘረፍ እያልኩን አይደለም፣ ሙስናንም እየደገፍኩ አይደለም። ልክ የራሳችሁ ነገር እንደተዘረፈ ልክ የራሳችሁ ነገር እንደወጣ ከተሰረቀ የወለጋ ወርቅ የሲዳማ የጅማ ቡና ነው፣ የእናንተ አይደለም። መጠየቅ ካለብን እኛን መጠየቅ ያለብን ልክ እንደ ትናንትና፣ መጠየቅ ካለብን እኛን መልሳችሁ ልክ የሆነ ነገር እንደሆናችሁ እናንተን የሚያጣላችሁ የግል ችግር የስልጣን የስልጣን ስልጣን ነው። ለዚህ ነው የሚቀጠቅጣችሁ ሰው የሚቀጠቅጣችሁ ለዚህ ነው። ስልጣን እኛ መያዝ አለብን። አሁንም ተባብራችሁ ከስልጣን ጉረድ ብላችሁ አሁንም ያ አንተ ስልጣን ልቀቅና እኛ ለሀገሪቷ አናቃለን። በመሀል የሚጎዳው ከዚህም ከዛም ያለው ህዝብ ነው። ስለዚህ የምትጣሉት እናንተ የምትጣሉት ለእኛ በማሰብ አይደለም። እኛ እናቅላለን በማለት እኛ እናቃለን፣ አንተ ውረድ፣ እኛ ሀገርን እናስተዳደር ነው ይሄ። በእናንተ ምክንያት ለሚፈጸመው የህዝብ እልቂት ደግሞ ልክ ህዝቡ እንትን እንዳለ አድርጋችሁ ነው የምታስቡት ህዝቡ እንደማይፈልግ ህዝቡ ምንም ነገር ከሰውየው ምንም ጉዳይ እንደሌለ አርጋችሁ ነው። በዚሁ በሶሻል ሚዲያ ላይ ደግሞ ምትነሰንሱት እኔ ልንገራቸው አንድ ነገር፣ እናንተ የሚያውናቸው የሚያውኑ ለዚህ ህዝብ ምንም የሚመጣ ለውጥ የለም። ለዚህ ህዝብ የሚመጣ ለውጥ ምናልባት ካለ ተስማምታችሁ ሁላችሁም እዛ ላይ ቁጭ ስትሉ እንደየአቅማችሁ ስልጣን ይዛችሁ፣ ያው አይቻልም፤ ምክንያቱም እናንተ የምትፈልጉት ቤተመንግስት ነው። ስለዚህ ያገኛችሁትን ትንሹንም ትልቁንም ትንሹንም ትልቁንም ስህተት ስህተት ስህተት ስህተት ስህተት አብሮ መስራት ሀገር ማሳደግ ሌላ ነገር ነው። ያ ሀገሪቷ ምን ላይ ነበረች ብሎ ደግሞ ማስብ ሌላ ነገር ነው። የሰውየው ጥፋት እንዳለው ነው ማለት ነው። ሰውየው መጀመሪያ ላይ ጥፍቷል ምንም ጥያቄ የለም፣ ምንም ጥያቄ የለም። ከዛ ደግሞ ምናልባት አሁን ተምሯል። አሁን የሚሄድበት አካሄድ ላይመቻቸው ይችላል። የሚመቸው ደግሞ ሌላ ህዝብ ሊኖር ይችላል። ህዝቡ የእናንተ ማካሄድ የእነሱ አካሄድ፣ እሱ ጉዳዩም አይደለም። ህዝቡ የሚፈልገው አንድና አንድ ሰላም ነው። ሰላም ይፈልጋል በቃ። ሰላም ለእናንተ መስዋዕት መሆን አይፈልግም። በተለይ የኦሮሞስ ሰልችቶታል። በዚህም ሲወገር ነበር በዛም ሲወገር፣ ከሚኒሊክ ጀምሮ ሲወገር የነበረ ህዝብ ቢኖር ሲያልቅ የነበረ ህዝብ ቢኖር ይሄ ህዝብ ነው። ከሁሉም ከኢትዮጵያ ህዝብ ሰለቸን፣ አንዱን ነቅሎ አንዱ ቁጭ ማድረግ ሰልችቶናል። እኔ በበኩሌ እግዚአብሔር መሰክረ ይነሳችቶኛል። እንደኔ ህዝብ የሚሰለችው ምክንያቱም አንተም መጣ የምታመጣልን ነገር የለም፣ ይሄም ሄደ የሚያመጣልን ነገር የለም። አንተም ተሰብስበ ከኤርትራ ጋር መጣ የምታመጣልን ነገር የለም። ምንም ነገር የለም። የምትለውጣት ለኢትዮጵያም ለአማራም ለኦሮሞም ለትግሬም አንድች ነገር የለም። ትናንትና ስልጣን ይዘህ ደብረ ጽዮን ለትግራይ ህዝብ እችን የምታክል ህይወት ሆን ያለው እንዲያውም ያተረፍክለት ነገር ቢኖር በመቶ ሺህ የሚቆጠሩ ህዝቦች እንዲሞቱ ነው። ሀያ ሰባት ዓመት ከጨረሳችሁት ሌላ ትግራይ ላይ ደግሞ ዳግም እልቂት ያደረግም። ትላንትና ያልሰራ ሰውዬ ዛሬ ከዘመነ ጋር ዛሬ ከጀዋር ጋር ልሰራ ልመጣ ነው። እናውቃለን። እኔ በበኩል እኔ አልመርጥም። እኔ አንተ መተ እዚህ ጋር ከምትመራ ህይወቴ ብትጠፋ ይሸም ስለማቀ የትላንትናን ቁሱን ስለማቀ። ዘመነ ምናልባት ላላውቀው ይችላል። እዛ ላይ ምን ማስተያየት የለኝም ሀገሩን ወክሎ ሰሪ ሰራ ይችላል። እኔ ግን እንዲያስተዳድረኝ አልፈቀድለት። ብቻህን የምትመጣ ከሆነ አቶ ዋር የምትባለው ሰውዬ ብቻ ነው መሮ ብቻ የምትመጣ ከሆነ ብቻ ነው። ማንንም ኮተት ግን ይዛችሁብን አትምጡ። ስለእኛ ነው አደላ የታገላችሁት ምትታገሉት፣ እኛም ብላችሁን አደላ አናግሩት። በቋንቋችሁ አናግሩት። በተረፈ ግን ይሄ መጣን መጣን መጣን መጣን እናንተም ልክ በቃ ይሄ የእስክንድር ነጋ እየመጣን ነው እየመጣን ነው እየመጣን ነው በዚህ መሀል የሚያልቅ ማነው? ህዝብ ነው። በዚህ መሀል የሚያልቅ የሚጎዳው ህዝብ ነው። ወይ በስነስርዓቱ ወይ ነፃ ታወጡ፣ ወይ በስነስርዓቱ ነፃ ኦኬ። ወንጀልን አለመደገፍ ለህዝብ ድምፅ መሆን በምን መልኩ ነው ድምፅ መመሆን? ምንድነው? ምንስ ሊፈጠር ይችላል? ምንስ ሊመጣ ይችላል? ምንድነው? በምንድነው የምትመጣው? አሜሪካን በምትሰጥፍ ፕላን ይህንን ትሰጠኛለን። የስልጣን ላይ ደርሰለሁ በሱ ነው የምትመጡልን ተሪ ይህ አይሻለንም። እንዲ በምን አስገድዳችሁ የትላንትና ነው ለውጥ አይሻልም። አሁን ዛሬ ከምትመጡበት ይልቅ ይህ እንደዛ ነው ነውይ። የትላንትና መመጣጣችሁ የህዝብ ስለነበር ጫናም ስለነበሩ ጥሩ ነበር። አሁን ግን ማን ነው ማንን አስነስታችሁ ማንን አስቁማችሁ ምን አይነት ከማን ጋርስ እንዴት? ከዛስ ደግሞ ማን ሊመጣ እንትና ለእንትና ሊመጣ ደብረ ጽዮን ሊመጣ ነው ተመልሶ? የህዋት ነው ወይስ ቴዴፍ የሚባል ማን ሊመጣ? ከዛ ከኢሳያስ ጋር ያ በሺ የሚቆጠር የሆነ ግን ወታደርን የጨረሰ እሱን ይዛችሁ ነው የምትመጡት? የእሱን ቁርጥራጭ ናጥ ይዛችሁ ነው የምትመጡት? ኢትዮጵያ ኢትዮጵያን ለሀያ ሰባት ዓመት ያለ ባህር እንድትቀር ያደረገ አሁንም ደጋግሞ ቁስል የሆነ የኢትዮጵያ ነቀርሳ የሆነ የተንኮል ፖለቲካ ያለበት እሱ ይዛችሁት ምትመጡት። እሱ ብቻ አይደለም። እኔ በበኩሌ እኔ እውነቴን ነው ብላችሁ የኦሮሞዝ ዝ ምትተባበሩ ከሆነ ራሳችሁ ራሳችሁ፣ በቂ ሕዝብ አላችሁ፣ ማስነሳት እኮ የሚችል እኮ ሀይል አላችሁ፣ እንዲገባው ማድረግ ልክ ትላንትና ቄሮ ብላችሁ እንደሰራችሁት በሙሉ። ዛሬ ደግሞ የኦሮሞ ሕዝብ ጥያቄ አልተመለስም፣ ያኛው ደግሞ የአማራ ሕዝብ ጥያቄ አልተመለስም፣ ያ ደግሞ የትግሬ ሕዝብ ጥያቄ አልተመለስም። የምን ግብጽን የምን ኤርትራ ምንድን ነው አላማችሁ? እኛ የባህር በር እኮ እንፈልጋለን። ኢሳያስ ዲዘስት መጣ የባህር በርን አልፈልግም ብለፈርመን መፈጠም እኛ ግን ማስተማር ያስፈልጋታል። ስለዚህ ከኢሳያስ ጋር ምትመጣ ከሆነ ኢሳያስ ደግሞ የባህር በሩን አይሰጥም። እግን ረገሰ ምንም ኖሌጅም አያስፈልገው ኢሳያስ ለመደራደር ወይንም ደግሞ ከእናንተ ጋር ለመታገል ሲመጣ የባህር በሩን እሰጣቸዋለሁ ብሎ አደለም። የባህር በሩን አልሰጣቸውም። ግን አብይን በኃይል እናነሳለን ነው አደለም? ወይም ደግሞ ብልጽግና ልናነሳለን ነው አደለም? እኛ ደግሞ የባህር በርን እንፈልጋለን። እኔ እንደ ኦሮሞ እፈልጋለሁ፣ ምክንያቱም በአፋር በኩል ማለት ነው እንፈልጋለን። ኢትዮጵያ የባህር በር ያስፈልጋል። ይሄ ላይ መቻቸው ይችላል። ስለዚህ ሰላም ስጡ። በጣም ብዙ ብዙ የምንቸገርባቸው የምንጨነቅባቸው በጣም ብዙ ሁኔታዎች አሉ። በጣም ብዙ ነገሮች አሉ። በጣም ብዙ ነገር፣ የህዝቡ የኋላ ቀርነት፣ የረሃብ የፖለቲካው፣ የኢኮኖሚ፣ የህዝቡ ሙስና፣ ስልጣኑን ይዞ ይሆን የምታዩት ነው። እዛ ላይ በተሰራ ይሻላችሁ። ሞር እዛ ላይ ሙስናን በማጋለጥ የሰለጠነን ህዝብ ለማፍራት እዛ ላይ ልማት፣ ትምህርት ላይ ምናምን ፖሊሲው እንዲጠነከር ህዝቡ የሚለወጥበት ነገር ላይ ኩሽ መንግስት ልክ እንደዚህ እንደዚህ አገብ ማለት ነው። እዚህ ጋር ሆስፒታሉ ላይ ህዝብ ላይ እንደዚህ ችግር አለ፣ እዛ ላይ እንደዚህ ችግር አለ። ይህንን በምርጫ እንለውጠው ወይም ደግሞ በሀይል እንለውጠው ብላችሁ ራሳችሁ ራሳቸው ትደራጁ ይሻላል።

ልክ አደለም የሚለው ደግሞ ምታናግር ወይም ደግሞ አስተምር ተንትንልን። ምንድን ነው ይህንን የተባለበት ምክንያት? ከዚህ አንጻር ነው ብዬ ናገር። አሁንም ልክ አደላችሁ። እዚህ ሚዲያ ላይ ያላችሁት ለፎሎ አትሊስት ለገንዘብ አደለም። ለነገሩ ከዊግ ከዊግና ከልብስ የሚያልፍ ገንዘብ አደለም እዚህ ላይ የምታገኙት አንድ ሺህ ሰው አምስት መቶ ሰው ምን ይዤ እዚህ ጋራ ስናገር አምስት መቶ እዚህ ጋር ተከታታ ያለ አምስት መቶ ደግሞ እየገባ እየወጣ ያለ በዚህ በአንድ ሰዓት ውስጥ ምናልባት አስር ሺ ና ሀያ ሰው ሊያይ ይችላል እርግጠኛ ነኝ። ሰው ጋር የሚደርስ መልዕክት ነው ማስተላለፍ። ስለ ጃን ልናገር፣ ስለ ጆንዳኒንም ልናገር፣ ስለ ባለስልጣንም ልናገር፣ ስለ ዘጠኝ ስለ አርቲስትም ስናገር የሆነ ሴንስ የሚያደርግ ነገር ይኖራል። ከዛ እኔ የለውበትም ማለት ግን አይቻልም። እቼ ልጅን አምጥቶ እዚህ ጋር መጀመሪያውን ሶሻል ሚዲያ ላይ ያወጣችሁ ስታወጡ ደግሞ እናንተ ማን መብት ሰጧችሁ? ይህን ነገር ቆርጣችሁ ሶሻል ሚዲያ ላይ ራሱ እናንተ ማን መብት ሰጣችሁ? ሰዎችን የማስፈራራት ሰዎችን በህግ እንደመጠየቅ ወይም እንደማስጠየቅ ኑና ይቅርታ በሉ፣ ኑና ይቅርታ በሉ። የሶሻል ሚዲያ ህግ አለ ሲለ ስለዚህ እናንተ ተጠያቂ መሆን አለባቸው።